እዛ ሌላ ሴት እንትን ይበል ይበል አላውቅም። ሶ በእርግጠኝነት ደግሞ እስካሁን አነካክቷቸዋል፣ አዳርሷቸዋል። በሱ ጸባይ፣ አይቀመጡ ሲጀምር ይሄንን እንዴት ነው እንደዚህ አይነት ሰው ማግባት አልነበረብኝም። ሰላም ሰላም ቤተሰቦች የሳምንቱ ፕሮግራም እንግዲህ ዛሬ ጀምሮ ዳኒ ብራስኮ ከች ብያለሁ ማለት ነው። ዛሬም እንደተለመደ የመጣበት ጉዳይ መመሰላችሁ አንድ ወንድማችን እንግዲህ ኡጋንዳ ሀገር ይገኛል ኢትዮጵያ ውስጥ የታወቀ ዶክተር ነው እንግዲህ ያው በዶክተር ስራ ምንድ ነው በተማረበት ትምህርት እንግዲህ አፍሪካ ሀገሮችን ለማገልገል እንግዲህ በየአፍሪካ ሀገሩ፣ በየተለያዩ ሀገሮች እየሄደ እንግዲህ የሚኖር ሰው ነው ማለት ነው። ይህ ሰውዬ እኔ ጋር ደውሎልኝ አንዳንድ ነገሮች አውርተን ነበር ማለት ነው። ቪዲዮውን የተደዋወልን ቪዲዮ እዚህ ላይ ያሳያችኋለሁ ማለት ነው። ይህ ሰውዬ ከኡጋንዳ ቀጥታ ተደዋውለን እንግዲህ አንዳንድ ነገሮች አውርተናል። ባለቤቴ በላይ ላይ ትማግጥብኛለች በላይ ላይ አንዳንድ ነገሮች አይባታለሁ አለውኝ። እስኪ ብራስኮ ፈትንልኝ ብሎኛል ማለት ነው። እኔ እንግዲህ እንደተለመደው ራይድ ሹፌር መስዬ እንግዲህ እሷን ለማግኘት ሞክራለውኝ። እስኪ እሷ የምታደረገውን ነገር አብረን የምናየሆናል ማለት ነው። ልጅቷ በጣም የሀብታም ልጅ ነች። የሚገርማችሁ ነገር እና ብዙ አንድ፣ ሁለት፣ ሶስት ጊዜ አግኝቻታለሁ። ትደውልኛለች እስ ያለውን ነገር እንግዲህ መኪና ውስጥ ቀጥሪያት እንግዲህ እቃ ተልኮልሻል ብዬ እንደ በፊቱ እቃ ለማድረስ ሄዳለሁኝ ከእሷ ጋር የማድረግውን ቆይታ እንግዲህ የተጋበዙልኝ ማለት ነው። ከስር በማስቀምጥላችሁ ዲስክሪፕሽን ላይ እንግዲህ የኔ አካውንት አዲሱን ቻናል እንግዲህ ተቀላቀሉ ማለት ነው። እወዳችኋለሁ። ጨርቆስ ሾው ዳኒ ብራስኮ ይቀጥላል ማለት ነው። ቢጎ ሄሎ። እስቲ ዛሬ አንድ ከስተመር የሚገርማችሁ ጫጋ የደወልኩኝ ነው በዋትሳፕ። እስቲ አብራችሁ እንሂድ በጣም ነው የሚገርመው። አያነሳ እስቲን ጠብቀውና፣ አያነሳ የሚገርም ነው አያነሳ። የሚገርማቸው ነገር ውጭ ነው ያለው

አጋጣሚ ቲቪ ቢዚ ነበርኩኝ፣ ስራ ነበረኝ። ስራ ጨርሼ ልውጣ ስፍሪ ሆ ዛ አለብዬ ዶክተር ሰላም አለ። አገሩ ሰላም፣ ሰላም። አጋጣሚ ዛሬ ባለቤትህ ቤት ለ ከቤት ስለምንገናኝ ዛሬ ስለቀጠርኳት ያልከኝን ግን እቃውን ሰጥቶኛል። እሷን አግኝቼ እቃውን አደርስላታለሁ። ሌላ ከወጣ ማለት ነው። አንዴ ድምፅ ያስቸገረኛል ዳኒ፣ አንዴ ላስተካክለው፣ አንድ ደቂቃ። እዚህ ኔትም ስለሚያስቸገር፣ አንዴ ወንድሜ ይቅርታ። ሰው ይበጣል። ችግር የለም። ሄሎ ሄሎ፣ ዶክተር። ሄሎ፣ ዳኒ። ሄሎ፣ ዶክተር፣ ይሰማል። አሁን ይሰማል፣ ዶክተር። በጣም ይቅርታ፣ በጣም ትንሽ አስቸገረኝ እና ለእዛ ነው ላስታክል ብዬ ነው ያ ኔትወርክ። በተረፈ ደህና ነህ?

ኖርማሊ አንድ ሶስት ዓመት ከሶስት ከግማሽ ምናምን አልፎ ነው ነገር ሶስት ዓመት ከምናምን አልፎ እኔ ሕክምና ላይ ነው ያሉት። አዲስ አበባ ዩኒቨርሲቲ ነው የተማርኩት። ፋይናሊ ወደ ተለያዩ ሀገራት ምናምን የስልጠናዎች ነው እሰጣለሁ ወደ አፍሪካ ሀገራት ምናምን አሁንም እዛው ነኝ ያለሁት። ከአንድ ሳምንት ከአስር ቀን ምናም በኋላ ተመልሼ እመጣለሁ ወደ ኢትዮጵያ። ማለት ኡጋንዳ ነው ያለሁት። ኡጋንዳ አፍሪካ ሀገር ነው። ስልጠና ስልጠና አልሰጥ ነው። ስለዚህ ከሳምንት በኋላ ከእግዚአብሔር ጋር እመጣለሁ ብዬ አስባለሁ። መልካም እሺ። አሁን እኔ ጋ የደወልክበት ምንድን ነው? ያው እኔ ጋ የደወልክበት አውርተናል፣ ብዙ ነገሮች አውርተናል ከአንተ ጋር ምን መሰለህ፣ ያው ሁሉንም ለአንተ ነግሬህ ያለው ያለው ነገር ግን ትንሽ ፕራይቬሲ የማደርጋቸው ነገሮች አሉ፣ የተወሰኑ ነገሮች ሚዲያ ላይ ወራ ትንሽ እኔ ፋሚሊም ከዝኖቼም ጓደኞቼም ለሷ ጥሩ ነገር አይነግሩኝም። እና አንተ ብዙ ነገሮችን ስሰራ ስለማይ ከሰዎች ምክርት ሞስ የደወልኩልህ የነበረው አሁን ምንድን ነው የእኔ ፖይንት ፖይንት፣ የምፈልገው ቼክ እንድታረጋገጥልኝ እንዳልኩ በቪዲዮ አድርገ ማየት ፈልጋለሁ። እርግጠኛ መሆን ፈልጋለሁ። እርግጠኛ ባለ ነገር ምንም አይነት ውሳኔ መውሰድ ስለማልፈልግ እንድታይልኝ ላይክ በተረጋገጠ ነገር ነውነገ የማለጠበትን ነገር መወሰን ስለምፈልግ እንደዛ እንድታደረግልኝ ነው። ሁለታ ነው በደንብ ነው የምመልሰው የምታደርግልኝ ነገርም ቴንኪው በጣም አመሰግናለሁ። በጣም እውነት እሺ። የሰማሁት ነገር አንዳንድ ነገሮች ካሉ ኖርማሊ እንዳልኩ ጓደኞች ይነግሩኛል። አንድ ጎረምሳ ደግሞ እኔ ማቆዋለ አለ ላይክ አሁን እኔ ዲቴል እንደዚህ ለነገር አልፈልግም፣ ግን አንድ ጎረምሳን ነገር አለ። እናቴ እህቶቼ፣ ምናምን አንዱ ጓደኛ ሳይሆን ወንድም የሆነ ጓደኛ አለኝ። እሱም ብዙ ነገር ይከታተላል ምናምን፣ ግን እኔ በቃ ልቤ እርግጠኛ መሆን አልቻለም። በአንተ እርግጠኛ ነው መሆን የምፈልገው። ገባ። ምንም ችግር የለም። እና እስቲ በጣም ያው ትልቅ ስራ ነው የሰጠው የሆቴል የመወስነው ነገር ነው እየነገርኩ ያለው ገባኛል እሺ ምን ችግር የለም ያው እንግዲህ ያለው ነገር ምን መሰለህ ዶክተር አሁን ከሰላሳ ከአርባ ደቂቃ በኋላ ወይም ደግሞ ከአንድ ሰዓት በኋላ እሷ መምጣት አይቀርም ከእሷ በተለ መኪና ቆሞ ሌላ ቦታን ተገናኝተን ካፌ ሊሆን ይችላል ያሉትን ነገሮች እንድትከታተል እንግዲህ ያው ላይፍ እንድትከታተል ቪዲዮ ኮን ደውልህና ቀጥታ ያሉት ነገሮች አንተ ብለህ ማመዛዘን መሞከር አለብህ ለውሳኔዎች መቸኮር የሚያስፈልግም እሷ አራገኛት አለው ያለው ነገር እንግዲህ እስኪ መልካም። እኔም አሁን ከቢሮ ልወጣ ነው፣ መኪና እየጠበቀኝ ነው፣ እየወረድኩ ነው። ቀጥታ ወደ ቤት ስለመሄድ ትንሽ ደፎኛል በጣም

ባለፈው ወንድሜ ነው አልሽኝ። ወንድም ከተባለ አሪፍ ወንድም። ወንድም ያለሽ ያለው የታደለ። እቃ መላኩ ትልቅ ነገር ነው።

እኔ አምስት ሺህ እላይ ብለህ እንደ አምስት ሺህ ብር ሰጠሽኝ። በቀን አምስት ሺህ ብር ነው እንትን። አዎ፣ ዛሬ ዛሬ ማታ ከእኔ ጋር ታድራለች። እሺ፣ ም- የት ነው የምታሳልፈው? እኮ ነው እንጂ አንቺንም ቱር ነው፣ አይደለም ወይስ? ምን ብለህ ነው የምትሰራው? ነው አይደለም ወይስ አለኝ። አዎ፣ ብር ነው የተጫወተው። እሺ፣ ገብቶሃል። ለምን ታድርቀኛለህ? ስለዚህ አንተ የቀን ገቢ አንድ ሺህ ምናምን ብር ነው ያልከኝ አይደለ? አምስት ሺህ ብር ሰጠው ማለት ሞልሞት አራት ቀን ወይ አምስት ቀን የቀን ገቢ ነው። ሶ ያንን ቪሮስ ደግሞ ሳምንቱ ሳምንት ነው ማለት ይችላል። አሁን ያሰ እንደዛ ነው የሆነ ምንድነው መሰለሽ? አንደኛ ነገር፣ ሁለተኛ ነገር ደግሞ ኤፍሬም ላንቺ ዕቃ ልኩልሻል። ቢኒያም ደግሞ ከዚህ በፊት አንድ ሁለት ጊዜ ቃል ሰጥቼሻለሁ ነው በዛ የተነሳ ሶስት አራት ጊዜ ሳይሆን ኤፍኤም ወንድሜ ነው ኤፍኤም ጓደኛ ነው በጣም ቤስት ፍሬንድ ስለሆኑ እንደ እንዳጨሩ በጣም ቤስት ፍሬንድ ስለሆኑ እኔ አሁን እያወራ ያለው ስለኛ ዝምድና ምናምን ነገር ነው። ዛሬ ከኔ ጋር አምስት ሺህ ብር

ወረቀቱም ከየት አመጣህ? እኮ በቃ እሱን አሁን አስረዳሻለሁ። አሁን መንበጫ በጭኑ አሁን አያስብኝም። ምንም እየተንበጨብስኩ አይደል? ወረቀቱም ከየት አመጣህ? ይሄ የእኔ ፋይል ነው አይደለ? የእኔ ፋይል አንተ ጋር ምን ያደርጋል? አዳም ተይኝ። ይሄ የሰማንያ ባለቤትሽ አቶ ኤፍሬም ወልደ ገብረ ማነው የሚለው ወልደ ስላሴ እ ቤቴሌሄም እ ማነው የሚለው ቤቴሌሄም ገብሩ። ይሄ የሰርጓችሁ እንጂ አይደል? የሰርጓችሁ የመጣሁት ወረቀት ማለት ነው የእናንተ። ይሄ የሰርጉ ወረቀት ማለት ነው። የሰርጉ ወረቀት ማለት ነው።

መቼ የተጋባች በደንብ ታስረጅኛለች። ሌሎች ካሜራ አድርግ ያለ ሆነ ደግሞ ካሜራ እያል አላወራም። ከእኔ ጋር የምንስማማበት ይሄ ብቻ። ካልሆነ መውራ ይሻለሽ እቃሽንም ይዘሽ። የምታወሪ ደግሞ ከሆነ ከባልሽ ጋር እሱ አሁን ቤተሰብ ይኖር አይኖር እዛ ሌላ ሴት እንትን ይበል አይበል አላውቅም። ሰው በእርግጠኝነት ደግሞ እስካሁን አነካክቷቸዋል፣ አዳርሷቸዋል። በሱ ጸባይ አይቀመጡም ሲጀምር ይሄንን እንዴት ነው እሱ እንደዚህ አይነት ሰው ማግባት አልነበረብኝም። ሶስት አስጥር ነው በቃ አሁን እሱ መጉዳት የለበትም። አንቺ አሁን እንደሌላ ነገር ምናምን አንተና ልጅ የሰው ወንድ ልጅ መጎዳት የለበትም። አንቺን ብትሆኚ እንድትጎጃ አልፈልግም።

ባለቤቷ ወዴት እየሄደ ነው? እንዴ፣ እክሊ ለምን መልስ ሊለ? ነው። ማለት ነኝ ሌላ ምንም ዶክተር ነው ባልሽ? አዎ ዶክተር ነው እኮ። ነው ትዳራችን ነው ከፍለሽ ከኔ ጋር ነው ለሱ እሱ እኮ እሱ እኮ ስለራቀኝ፣ ያው እሱ ማድረግ የማይችለውን ነገር አንተ አረጋ ያለን፣ ትዳራችን እንዲቀጥል ታደርግ። ምን ችግር አለው? ጀስት ውክልና እኮ ነው። ሌላ ነገር አለም። የሚጠ አረ ጉድ! ፍቅር በውክልና ምንም ነገር ምንካሉ። እኔ ምን ልበልሽ? ከዚህ ጋር እንዴት አድርጌ ላስረዳ? ምን ማለት ነው ውክልና? ወይ ምን ማለት ነው? ቆይ ቆይ፣ እሱ የለምና ወንድ አስፈልገኝ ነው ያልሽኩ? ነው አንተ ምን አይነት ሰይጣን ዘመን የመጣ ነው? አረ በስመ አብ ኧረ መተው ነው። ኦኬ ከዚህ በላይ ቤት አድርጌ ስንት ዐመት ሽማ አንቺ ስንት የሚሆነኝ አያስ ምንት ዐመት አያስ ምንት ልጅ አናወራም። እዚህ ጋ ስለ ልጅ ስለ ልጅ ባናወራ ደስ ይለኛል። በቃ ዝም በለኝ። እዚህ ጋ እየተናገርኩ ነው ያለሁት። ስለ ልጅ ከዚህ በላይ ደግመህ እንዳታነሳ። እኔ የለበትም። ለማንኛውም ካሜራ አስቀምጫለሁ። ከባለቤትሽ ጋር ለማውራት ሞክሪ፣ ደውይለት፣ ለማውራት ሞክሪ። ካሜራዎች ሶስት ካሜራ አድርጊያለሁ እዚህ ውስጥ። አሁን ይህ በነጋገር ሲሆን ባለቤትሽም እያየ ነው ላይቭ

አረ በስመአብ አረ ስደት ላይ ያላችሁ ሰዎች ራሳችሁን ጠብቁ እንትኑ ብላችሁ